የሚተዋወቁት ከሁለት አመት በፊት ነው። አብረው የነበሩት አባሽ ስለዚህ ነገሮች አይሻ ታገልሽ። እሺ፣ በነገራችን ላይ እችን ልጅ ይሄን ይወድ ያሰብሽ ሆነልሽ። ሰዎች እየ በህይወታችን ውስጥ ገብቶ የሚያንበጨራርቀውን ህይወታችንን ያላግባቡ የሚያሳልፍብንን ሰው ህይወታችንን ያላግባቡ የሚያበሰቃቅልብን ሰው አላህ ያዝልን፣ አላህ ያዝልን። በህይወታችን ውስጥ ገብቶ ህይወታችን አመረልን ተስተካከለልን ስንል ብጭርቅ አርጎብን የሚሄደውን ሰው አላህ ያዝልን። ይቺ ልጅ በጣም ነው ያሳዘነችኝ። እስከመጨረሻው ተከታተሉኝ። ቪዲዮአቸውን ቆረጥ ቆረጥ እያርኩ አስገባላችኋለሁ። ተከታተሉ በማያገባኝ ነገር ችግር ውስጥ ገብቻለሁ። ይገባሽ። ለምን ሁለታችሁንም በመርዳት በሚል ነገር ነው እዚህ ውስጥ የገባት እንጂ ከራሴ የምፈልገው ነገር የማገኘው ትርፍ አንድም የለም ማለት፣ ሁለታች ስለተለያያቸው የሚሸለሙ አንድ ሰው ህይወት ሲጀምር ወደፊት አብሬው ብዙ ደረጃ ደርሳለሁ ከሚል ሰው ጋር ምንም መደባበቅ እንደሌለበት እኔ አምናለሁ። ምንም ስለ እኔ ሁሉም ነገር ያውቃል ያለፈው ህይወት ወይም ያሉ ሰዎችም

የእኔ ምስኪን በጣም ነው ያሳዘነች። እንሺ እቺ ልጅ ማለት ነው በእኔ ቦታ ሆን ቢሆን ብላችሁ አስቡት እናንተም፣ ሴቶች ማለት ነው በእኔ ቦታ ቢሆን፣ በእኔ ቢሆን ብለን ማሰብ አለብን። እና የወንዶች ታሪክ ይሄን ያክል ነው። ምንም እንኳን ድራማ ቢሆን፣ ምንም እንኳን ድራማ ቢሆን ማለት ነው እንደዚህ አያደርጉም አይባልም፣ አያደርጉም አይባልም፣ ያደርጋሉም በአይናችን የሚያየ ነው ነገር አለ። እና እኔም ስለ ገረመኝ ነው ይዤ የመጣሁት የሰራሁበት ቪዲዮ ማለት ነው እና በጣም ስለ ገረመኝ ነው እንግዲህ አላዛር ካሁን በፊት በሰራው ቪዲዮ ላይ አህሙ ጋር አንጥቶ አንተ ጋር ትሁን አንተ ተንከባከባት እኔ ወደ ውጭ ልሄድ ነው ብሎ ነው የሰጠው ይችን ልጅ ማለት ነው። አላዛር እንግዲህ ይችን ፍቅረኛ ሆነች ያችን ፍቅረኛ ሆነች ሚስት ምናምን ነገር አይደለም፣ ዝም ብሎ ፍቅረኛ እያለ ማለት ነው። እና ያችኛዋን ግን በጣም ነው የሚወዳት ገባችሁ? ያችኛዋን በጣም ይወዳታል። በፎቶ ያሳያትን ማለት ነው፣ በጣም ነው የሚወዳት። ይችን ደግሞ ዝም ብሎ ምን ማለት ነው? ዝም ብሎ ለይምሰላል አደለም ከላይ ከላይ ከላይ ከላይ ያለ አይደለ? የማስመሰል ወንዶች፣ እንግዲህ ሴትም ሆንን ወንድም እኮ አለ በዚህ ላይ፣ በሁላችንም ላይ ያለው እኮ ወንድም ሆንን ሴትም፣ በሁላችንም ላይ ያለ የማስመሰል ኑሮ ማለት ነው። እና እያስመሰለ ነበር የሚወዳት አህሙ ደግሞ ምንድን ነው ያለው? እኔ ጋር አምጥቶ እያስቀመጠሽ አሁን የእውነተኛውን ትክክለኛውን ህይወትሽን እንድትመሪ አላዛር አለኝ አላዛር አለኝ ባላለኝ ወይም ፍቅረኛ አለኝ እያልሽ ባል ልበላቸው፣ ፍቅረኛ ማለት ራሱ በጣም እንትን ይላል። እና ባላለኝ እያልሽ እንዳትቀመጪ እውነታውን ልንገርሽ ብሎ ነው አህሙ እንግዲህ፣ እውነታውን ያመጣው ወደ እሷ ማለት ነው። እና ሌላው ነገር አህሙ ትክክል ነህ ብዬ ነው የምለው። በአንድ በኩል ደግሞ ይህን ያክል የሰማች ጊዜ ትስማ፣ የራሷ ጉዳይ፣ ዝም ብላ አብራት ኑር የሚለው ነገር አይሰራም። ማለትም እሱ እየቀለደባት እያተጫወተባት ስለሆነ ማለት ነው። እሱ እየቀለደባት ነው። አህሙ ጋር አንጥቶ እሱ ውጭ ልሄድ ነው አለ። ውሸቱን ውጭ አይደለም የሚሄደው አህሙ ደግሞ ጓደኛዬ ነው። ውጭ አይደለም የሚሄደው የሚሄደው እሱ ዋጋ ነው ነው ያለው። እዛችኛው ዋጋ ማለት ነው። እዛችኛው ዋጋ ነው የሚሄደው እንጂ አንችን ከህይወቱ እንድትወጭለት በቃ በሆነ ሰበብ ጠልታው እንድትሄድ ይችልጅ ማለት ነው። እንደዚህ እያስለቀሳትእና በቀደምም እንደዚያው በሌላውም ቢድ አይቻታለሁኝ አሳዝናኛለኝ፣ ግን አላመጣኋትም። እና ወንዶች አንዳንድ ጊዜ ከኛ ጋር ውዴታ ሳይኖራቸው ከህይወታቸው እንድንወጣላቸው ሲፈልጉ ይሄን ነው የሚያደርጉን። ገባቸው? ይሄን እንደሚያደርጉን አትዘንጉት። በቃ የሆነ ሰበብ እኔ እኮ ወደዛ ሀገር ልሄን ነው፣ እኔ እኮ ወደዚህ ልሄን ነው፣ እኔ እኮ እንደዚ ልሆን ነው፣ እኔ እኮ እንዲህ ልሆን ነው እና አንቺ ወደዛ ሁኝ እንደዝኩኝ በቃ ጣጣ ውልክፍክፍ ያለ ነገር ያመጡባችኋል። ገባችሁ? ውልክፍክፍ ያለ ነገር በቃ ያቺ ሴት ልጅ ደግሞ ወዳለች፣ አፍቅረዋለች። በቃ ከሱ መለየት፣ ከሱ መራቅ፣ እንዴት እንደዚ ሊሆን ቻለ? በቃ በሀሳብ ውስጧ ይጎዳል፣ ውስጧ ይጎዳል። ሁላችንም ያለፍንበት ሊሆንም ይችላል፣ ያለንበትም ሊሆን ይችላል ማለት ነው። ስለዚህ ለምንድን ነው ወንዶች ግን ይሄን ያክል በእኛ ላይ በሴት ልጆች ላይ እንደዚህ የምትጫወቱብን ምንም እንኳ ዲራማ ቢሆን ማለት ነው አለ እንደዚህ የሚደረግ እኔ እዚህ ጋር አሁን እነሱ ዲራማ መስራታቸውን አትጥሉት እና አንድ ሰው ሲኖር ማለት ነው በህይወት አንድ ሰው ሲኖር የኔ ትሆናለች ወይም የእሷ እሆናለሁ ወይም የኔ ይሆናል ወይም እንደዛ ብላችሁ የምታስቡትን ሰው ውሸት አትዋሹ ውሸት አትዋሹ አንድ ጊዜ ደግሞ አንድ ሰው ውሸ ከዋሸ፣ ሁሌም በቃ እንደዛው ነው የሚመስለው። እኔ ለራሴ እንደዛ ነው የሚመስለኝ። አንድ ሰው ውሸ ዋሽቶ ካገኘሁት፣ ሁሌም ልክ እንደዛው የዋሸ ነው የሚመስለኝ። በቃ አላምነውም፣ እምነት አይኖርም። በትዳር ላይ ራሱ ተጋብታችሁ ብትኖሩ በአንድ ቤት ብትኖሩ እራሱ እኔ እንጃ እምነት ይኖረዋል ብዬ አልልም ማለት ነው እና ይሄን ያክል እንደዚህ ባትወሻሾ፣ እንደዚህ ባትቀላለዱ፣ በትዳር ላይ እና በምትወዱት ሰው ላይ ይሄን ያክል እንደዚህ ባታደርጉ እኔ ይመረጣል ብዬ ነው የምለው እና ይቺ ልጅ በዚህ መልኩ እንደዚህ ከምትጎዳት እውነታውን ነግረ እኔ እኮ እንደዚህ እንደዚህ ነው፣ ሌላ እኮ ነበረችኝ እና የምወዳት አሁን እኔ ከእሷ ጋር መኖር ነው የምፈልገው ብሎ ቢላት ምን ይመስላል? አሪፍ ነበር። በጣም ደስ የሚል ነበር፣ እንደዛ ብሎ ቢገልጽላት እሺ፣ አህሙ ጋ የወሰዳት ለምንድ ነው? አህሙ እንዲያገባት ነው። ኮሜንቶቹም ራሱ አህሙ እንደ አንተ እንድትጠቀልላት ነው፣ ከአንተ ጋር እንድትሆን ነው፣ ምናምን ምናምን ነበር የተባለው። አህሙ ራሱ ማለት ነው። እንግዲህ አህሙ ከፈኪሀ ጋር ስለተለያየ አህሙ ደግሞ ከዚችኛዋ ጋ ከዚች ከልጅ ጋር ፍቅር እንዲጀምሩ ወይም እንዲዋደዱ ነበር መሰለኝ። እንደዛ ነበር የተረጎሙት። እሱ ራሱ ሰላም ሲለው በሌላ ቪዲዮ ላይ ሰላም አልልህም እያለው ነበረ። ራሷ አንጥቶ ቤቱ አስቀምጦ እንደገና ዘወር ብሎ እንትን እያሉ ነበር ማለት ነው። እና ይህንን ያክል ኒንጃ ውስጥ ይሰብራል ከምር። ስሜ የምሬ ነው። አላዛር ይወድሻል። ለምን መሰለኝ? እየወደደኝ ነው የሚጎዳኝ? እየወደደኝ ነው ወይ የሚጎዳኝ? እሺ ልቀቀኝ እና እናውራ። እሺ ልቀቀኝ። እሺ ቆይ፣ ሰው እንዴት ነው እንደዚህ የሚያደርገው? እንደዚህ አይነት ነገር እንዴት ነው የሚያደርገው እኮ? ልንገርሽ፣ ቆይ፣ እሱ ስህተቱ ነው እኮ እየወደደኝ። እሺ እሷን የሚወዳታል? ሁለታችንም ነው የሚወደው። እሱን እንጠይቀዋለን። ለምንድነው አይለኝም ብሎ እኮ ነው ያፈቀረኝ አደለ እንዴ? በቃ እሱን ነገር እንጠይቀዋለን እኔንም እሷንም ነው ወይ ሁለታችንን ነው ወይ የሚወደው፣ አላለችም? አዎ ሁለታችሁንም ይወዳችሁ ነበር። አሁን ደግሞ ይወድሻል ይላል እንዴ? ቢወዳትማ እንደዚህ አያደርጋትም ነበር። ሰው በወደደው ሰው ላይ ዲራማ አይሰራም። በሚወደው ሰው ላይ አይደለም እንኳን እንደዚህ እንዲበሳጭለት ና የሆነ በቃ ነገር እንዲደርስበት አይፈልግም ማለት ነው። እንደኔ ከሆነ አይፈልግም። የሚወደው ሰው እንዲናደድበት፣ እንዲበሳጭበት አይፈልግም። ከዚያ ደግሞ ምን አለች? እሷንም እኔንም ነው የሚወደው እና ያሳዝናል። ብቻ የወንዶች ነገር ማለት ነው። እና አገር ሽቶበት ነው ወይ እሷ ጋር ይሄደው አለች። ፍቅሩ አገርሽቶበት ማለት ነው ፍቅሩ አገር ሽቶበት ወደ እሷ ጋር ሄደ ማለት ነው። በቃ እሷን ሲቀርባት እኔ በህይወቴ ሰውም የለ ምንም የለ ምንም የለ ብሎ ነው የቀረባት ይች ልጅ ማለት ነው እንግዲህ እንደምትናገረው ከሆነ እሷም ደግሞ ከእሷ በፊት የነበረን ህይወቱን ህይወቷን በደንብ ተናግረው ነው የተገናኙት። እሱ ደግሞ ደብቋታል። ምንም እኔ በህይወቴ ሰው የለም ብሏት ግን መጨረሻ ላይ ይኸውና አልተለቀለቀው ድማ ላይ ወቅቷት ሄደ ማለት ነው። እና ሴቶች ደግሞ እንደዚህ አንድ ወንድ ልጅ ሄደ ብላችሁ አትበሳጩ። እሱ ቢሄድ ሌላ ይመጣል። በቃ አንቺ ብትሄጂ ደግሞ ሌላ ይመጣል፣ ሌላ ሴት ያገኛል። ተስፋ አትቁረጡ። ግን ያናድዳል። እሱ ባል ይሆነኛል ብለሽ እየጠበቅሽ እየኖርሽ እሱ እንደገና ወደ ሌላ ጋር ሲሄድ አንቺ ወይ ሌላ ፈላጊ ነብሮች ነበር፣ እነዛን ፈላጊዎችሽ ትተሽ እሱ ጋር ብቻ ሆነሽ እሱ ደግሞ አንቺን ትቶ ብዙ ጊዜ ተጠቅሞብሽ ምናምን ጊዜውን አሳልፎብሽ እንደገና ወደ ሌላ ሴት ሲሄድ ያናድዳል። ይሄ አያናድድም አይባልም። ግን ያለ ነገር ስለሆነ ምንም ማለት አይቻልም። የራሱ ጉዳይ። በቃ ዋናው ነገር አንቺ አሁን ራስሽን አረጋግተሽ የራስሽን ህይወት መቀጠል ነው። በቃ የራስሽን ህይወት እንደገና እንደ አዲስ የራስሽን ህይወት ማደስ፣ የሚያስደስትሽ ሰው ጋር መደሰት አለብሽ ብዬ ነው እኔ የምለው ማለት ነው። መደሰት ግዴታ ነው። ተደስተሽ መኖር አለብሽ ነው የምለው እኔ ማለት ነው እና እንግዲህ ወንዶች እንደዚህ ሴትን አታስለቅሱ፣ ሴቶችም ወንዶችን እንደዚህ አታስለቅሱ። እማይሆናችሁ ከሆነ በሰዓቱ መናገር አለባችሁ፣ ብዙ ጊዜ ሳታቃጥሉ። ሴቶችም ከሆናችሁ ያ ወንድ ማይሆንሽ ከሆነ እማትፈልጊው ከሆነ ገና ለገና እሱ ይቀየምብኛል፣ ቢሄድ ይከፋብኛል፣ ያንንም እየወደርሹ ይሄኛውንም እየወደርሹ ዝም ብለሽ ከምትኖሪ አንዱን ቁርጥ ማሳወቅ አለባችሁ። ወንድም እንደዛው ሴትም እንደዛው ማለት ነው። አንዱ ማሰናበት አለባችሁ። ማለትም የሚኖረው ከአንድ ሰው ጋር ነው እንጂ ከሁለት ሰው፣ ሶስት ሰው ጋር አይኖርም። ሙስሊም ብትሆኑ ሁለቱም፣ ሶስቱም፣ አራቱም አግብታችሁ መኖር ትችላላችሁ። እናንተ ደግሞ ክርስቲያኖች አንድ ነው የምታገቡት። ስለዚህ አንዷን ብቻ ነው መርጠህ የምትኖረው ማለት ነው። ለምንድን ነው ወደዛ ወደዚህ ቅብዥርዥር ያለ ህይወት የምትደበላልጉት? ለነገሩ እንጃ እኛ ሀገር ላይ የማውቃለሁኝ እኔ ሁለት አግብቶ የሚኖር አለ። አንዷን በድብቅ ያስቀምጣል፣ አንዷን እቤቱ ያስቀምጣል። ሁለት ይዘው ብዙ ሰዎች ያሉ ሁለት ሚስቶች ልክ እንደ ሙስሊም እንደዛም ይዘው የሚኖሩ ሰዎች አይቻሉ። እና ይሄንን ያክል ብጭርቅርቅ ያለ ህይወት አትኑሩ። ብጭርቅርቅ ያለ ህይወት ማለት ነው በሴት ልጅ ላይ ማትጨዋቱ እና አጭበርባሪን ወንድ አጭበርባሪን ሴት የያዝልን፣ በህይወታችን ውስጥ ገብቶ የሚቀልድብንን ህይወታችንን የሚያበለሻሻውን ወንድ አለ የያዝልን። ይሄን ነው የምለው።